ኃይለኛውም በጉልበቱ ሩጥ አይዝም፣ አርበኛውም ነፍሱን አያድንም፣ ቀስተኛ አይቆምም፣ የሚሮጥም አያመልጥም፣ በፈረስም የተቀመጠ ሰው ነፍሱን ከመከራ አያድንም። እግዚአብሔር ልበ ሙሉ ጎበዝ በሰልፍ ቀን ጋሻ ጦሩን ጥሎ ያን ጊዜ ይሸሻል እንጂ አይቆምም አለ። ከግብፅ ያወጣኋችሁ የእስራኤል ወገኖች፣ ሕዝቡም ሁሉ እኔ እግዚአብሔር እንዲህ ብዬ የነገርኳችሁን ይህን ነገር ስሙ። በዚህ ዓለም ካሉ አሕዛብ ሁሉ ይልቅ እናንተን ብቻ ወደድ ይህን ስላደረጋችሁ በኃጢአታችሁ ሁሉ ይበቀላችኋለሁ። ሁለቱ ሰዎች አንድ ላይ ሳይተያዩ ይሄዳሉን? አንበሳ በጉድጓድ ውስጥ የሚበላው ሳለ በብላሽ ይጮሃልን? የአንበሳ ደቦልስ የነጠቀው በጉድጓዱ ሳለ በከንቱ ይጮሃልን? ወፍስ ባልተጠመደ ወጥመድ ይያዛልን? ወጥመድስ ሳትይዝ ትሰበስባለችን? በሀገር ውጋ ውጋ የሚል ነጋሪት ይመታሉን? ያን ጊዜ አሕዛብ አይደነግጡምን? እግዚአብሔር ያላዘዘው መከራስ በሀገር ይመጣልን? እግዚአብሔር የሚያደርገውን ነገር ለአገልጋዮቹ ለነቢያት ገልጦ ያልተናገረው የለምና እግዚአብሔር ያላዘዘው መከራስ ስ በሀገር ይመጣልን? የአምላኩ በረለዘላለም ኖርና ነቢይ ሆሴ የተናገረው ትንቢት ይህንም በእርሻ መካከል ያለ ሳርን ለበሬ ከበው እንዲያበሉት እንደዚሁም የሰማሪያ ሰዎች የጣዋቤት ቤት ከበው አደሩ። ለንጉሱ ህዝቡ አለቀሱለት። ጌጡን ገፈውታልና ባለጠግነቱን ከእርሱ ጠፍቷልና፣ እንደሚያውቁት መጠን ክብሩን በማጣቱ ይዘብቱበታል። እርሱን ኤፍሬምን ወደ ፋርስ ሀገር አስረው ወስደው ለንጉሱ ለእስልምና ሶር እጅ መንሻ አድርገው ሰጡት። እስራኤል በምክሩ አፈረ። ጥራጊን በውሃ ላይ እንዲጥሉ ሰማሪያ ንጉሷን በመከራ ጣለችው። እስራኤል ጣዖቱን ያቆመበት ኮረብታ ይገለጣል። መሰዊያቸውም ፈርሶ እሾህ አሜከላ ይበቅልበታል። ተራሮችን ውደቁብን ኮረብቶችንም ተጫኑን ይሏቸዋል። እስራኤል በኮረብታው ስለበደለ እግራቸው በቆመበት በዚያ በኮረብታው ሰልፍ ያገኛቸዋል። ነቢዩን የተቀበለ በል ሰውነቱን በምሰሶ ላይ ያሰረ የስምዖን ጸሎት ይህ ነው። ወደ ሊቀ ካህናቱ ግቢ አስረው የወሰዱህ ጌታዬ፣ ኢየሱስ ክርስቶስ ሆይ ማህየውት ወደ ሆነች አጸድህ ድረስ አስረሳበኝ። ጌታዬ፣ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታት በቃልህ አስረህ ያጸናህ ይህን ዓለም እጠላ ዘንድ በፍቅርህ ሰረኝ። የቅዱሳን ቅዱስ ሆይ በአንተ ንጹሕ እሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እ ልቡናዬንም በፍቅርህ እሳትነት አሙቀውናይንም በፍቅርህ እሳትነት አሙቀው ከሻዎቼንም ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው። ወደ አንተ ደርስ ዘንድ ለእኔ የድህነት ኃይል ሁነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈትህ ታድነው ዘንድ እንደታሰርክ ከዚህ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህም እሰረኝ። በጲላጦስ ፊት የቆምክ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊትህ አቁመኝ፣ አንተ ህያወ ባህሪ ንጹህ ባህሪ ነህና። ጌታዬ ኢየሱስ ክርስቶስ ሆይ ይፈርድብህ ዘንድ በጲላጦስ ፊት ቆምክ። ሱራፌልና ኪሩቤልም በገናናው ጌትነት ፊት የሚሰግዱ ሲሆን ይፈርድብህ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምክ። ለአንተ ክብር ምስጋና ለትህትናህም ጌትነት ይሁን። ጌታ ኢየሱስ ክርስቶስ ሆይ የትህትናህን መንፈስ ስጠኝ። ይህቹም አምላክነትህ የተዋሃዳት ስጋዊህ ናት! ሃይማኖተ አበው! በኒቅያ ለተሰበሰቡት ማህበር አፈ ጉባኤ የሆነ የእስክንድሪያ ሊቀጳጳሳት እለ እስክንድሮስ የምስጢረ ስጋዌን ነገር በተናገረበት ድርሳኑ እንዲህ አለ። እግዚአብሔር ቃል ወደዚህ ዓለም ይመጣ ዘንድ፣ ከንጽህት ድንግል ማርያም ስጋን ይዋሃድ ዘንድ፣ በጨርቅ ይጠቀለል ዘንድ፣ በበረት ይጣል ዘንድ፣ ከድንግል ብላቴና ጡት ወተትን ይጠባ ዘንድ፣ በዮርዳኖስም ይጠመቅ ዘንድ ምን አተጋው? ህግ አፍራሽ ጲላጦስ ይዘብትበት ዘንድ፣ በመስቀል ይሰቀል ዘንድ፣ በመቃብር ይቀበር፣ በሶስተኛውም ቀን ይነሳ ዘንድ ምን አተጋው? በፍዳ ተይዘን የነበርን እኛን ያድነን ዘንድ ለእኛ ብሎ አይደለምን? ዳግመኛም የጌታችንን የሕማሙን ነገር በተናገረበት ድርሳኑ ይህ ቅዱስ አባት እለ እስክንድሮስ እንዲህ አለ በእርሱ ለማይነገር ለዚህ እንግዳ ምስጢር አንክሮ ይገባል። ፈራጅ እርሱን ፈረዱበት። ከማይሰራ ኃጢአት የሚፈታ እርሱን አሰሩት። ዓለምን በእጁ መሐል የያዘ እርሱን ያዙት። ለሰው ሕይወትን ለሚሰጥ ለእርሱ ሃሞትን አጠጡት። የሚያድን እርሱ ሞተ። ሙታንን የሚያስነሳቸው እርሱ ተቀበረ። በሰማይ ያሉ ኃይላት ያን ጊዜ አደነቁ፣ መላእክትን በተደሞ ፈዘዙ። በፍጥረት ላይ የተሾሙ ሁሉ ደነገጡ፣ ፍጥሯንም አደነቁ። አይሁድም ገዥው እንሆ ይፈረድበታል አሉ። የማይታየው ታየ፣ የማይያዘው ተያዘ። በምን ዕዳዬ ብሎ አልመለሰም። አልተቆጣምም አልፈረደምም። የማይታመመው ታመመ፣ አልተበቀለም። የማይሞት እርሱ በፈቃዱ ሞተ። ሰማያዊ በትዕግስት ይሁን ብሎ በመቃብር አደረ። ፍጥረት ሁሉ አደነቁ። የማይታመም እርሱ ለሰው ብሎ መከራ ተቀብሏልና፣ በፈራጆች ላይ በሚፈርድ በእርሱ ፈረዱበት። የማይታይ እርሱን ራቁቱን ሰቅለው አዩት። የማይሞተውን ገደሉት። ሰማያዊ እርሱ በመቃብር አደረ ተቀበረ። ሰማይታት በተነሱ በዘጠኝ መቶ ሶስት ዓመት የእስክንድርያው ሊቀ ጳጳሳት አባታችን አባ ዘካርያስ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ዮሐንስ ጽፎ ከላከው መልእክት እኛስ ዛሬ በጌታችን በፍጣሪያችን በመድኃኒታችን በኢየሱስ ክርስቶስ አጋዥነት፣ ካህሊነት፣ ያለመለያየት፣ ያለመከፋፈል አንድ ልብ አንድ አፍ ሁነን እናምናለን። እንዲሁም በጥበብ በእውቀት ጸንተን የሚታየውንና የማይታየውን ፍጥረቱን ሁሉ በፈጠረ ሁሉን በሚገዛ በአንድ አምላክ በአብ ተቀዳሚ ተከታይ በሌለው በልጁ በጌታችን በኢየሱስ ክርስቶስና ሕይወትን በሚያድል በጌታችን በመንፈስ ቅዱስ እናምናለን። ሥላሴ በአንድ ክብር በአንድ መለኮት በአንድ ባህሪ ፈጽሞ ባለመለየት አንድ የሚሆኑ ንጹሐነ ባህሪ ሶስት አካላት ናቸው። ፍጥረትን በመፍጠር በካህሊነት አንድ አምላክ ሲሆን የሶስቱ አካላት የሶስቱ ገጻት ጌትነት አንድ ነው። ስልጣናቸው አንድ ነው። አኗኗራቸው አንድ ነው። አገዛዛቸው አንድ ነው። ክብራቸው አንዲት ናት። ምክራቸው አንዲት ናት። መንግስታቸውም አንድ ነው። እነዚህም አብ፣ ወልድ፣ መንፈስ ቅዱስ ናቸው። መንፈስ ቅዱስ ከአብ ከወልድ ጋር አንድ መሆኑንም ጌታችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንደ እኔ ያለ በአካል ልዩ የሆነ ጰራቅሊጦስን ይሰድላችሁ ዘንድ እኔ አባቴን እለምነዋለሁ ብሎ በተናገረበት በወንጌል ለእኛ ገልጦልናል። እንኪያስ ለመንፈስ ቅዱስ ክብርና ምስጋና የማያቀርቡ እነዚህ መቅዶኒዮስ እና አብስልዲስ አሁን ይፈሩ። እንደ እኔ ያለ ሌላ ማለት የአካላትን ሶስትነት ያስረዳል። አካላዊ ቃልም ጰራቅሊጦስን እሰድላችኋለሁ ቃልነትንም ከእኔ ገንዘብ አድርጎ ይነግራችኋል ማለቱ በዚህ በመለኮት አንድነት ያለውን አንድነት ያስተምረናል። ይህም ቃል በመለኮት አንድ የሚሆኑ ስሉስ ቅዱስን የሚቃወሙ የአርዮስ እና የሰብአሊዮስ ወገኖች የሚሆኑ መናፍቃንን ይዘልፋቸዋል። እኛ ግን እናምንባቸዋለን፣ አንዲት ምስጋና እናመሰግናቸዋለን፣ በአንድ መለኮት በአንዲት ስግደት ባለመለያየት እናመልካቸዋለን። ሶስቱን አካላት በማበላለጥ የሚከፋፍሏቸው ከዚህ በቀር ሌላ አምላክን የሚያመልኩ የሚታመኑ ግን በማህበራችን ተወግዘው የተለዩ የተጠሉ ናቸው። አሁንም የዓለም መድኃኒት ሰው የመሆኑን ነገር ልንናገር ይገባናል። ይኸውም ከሦስቱ አካላት አንዱ አካል ያልተፈጠረ ከአባቱ ከእግዚአብሔር ባሕሪ ያልተለየ አምላክ ቃል ነው። እኛ ክርስቲያን ግን ሳንጠራጥር፣ ሳናወላውል ጥንት የሌለው ቀዳማዊ በሚሆን በወልድ ዋህድ እናምናለን። የእግዚአብሔር አብ ቃል በማይወሰን ጌትነቱ ከአብ ጋር አንድ ነው። ዓለም ሳይፈጠር የነበረ ከአብ የተወለደ ወልድ ዋህድ በኋላ ዘመን ስለ እኛ እኛን ስለ ማዳን ያለመለወጥ ከመቤታችን ከቅድስት ድንግል ማርያም ተወለደ። ሐዋርያው ቅዱስ ጳውሎስ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከድንግልም ተወለደ፣ የሰውነትንም ሥራ ሠራ ብሎ እንዳስተማረን እርሱስ በመለኮት የእግዚአብሔር ልጅ ነው በስጋ የሰው ልጅ ነው። ለዚህ ለአንድ ወልድ ለአንዱ የሚሰግድለት ለአንዱ የማይሰገድለት ሁለት ባሕሪ አለው አንልም። ስለ እርሱ ስንናገር ሰው የሆነ የእግዚአብሔር ቃል ያለ መከፈል አንድ ባሕሪ ነው እንላለን እንጂ ከስጋውም ሳንለይ አንዲት ስግደትን እንሰግድለታለን እንጂ ሐዋርያው ቅዱስ አትናቴዎስ አንዱ የምንሰግድለት የባሕሪ አምላክ ሁለተኛውም ከማርያም የተገኘ የማነሰግድለት ሩቅ ብእሲ ነው ተብሎ ከሁለት የሚከፈል ሁለት አይደለም ብሏል። ከእግዚአብሔር የተገኘ እግዚአብሔር የእግዚአብሔር የባህሪ ልጅም ነው እንጂ አንዱ ከሌላው ጋር በህብረት እንደሚኖር አይደለም። ቅድመ ዓለም ከአብ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም የተወለደው እርሱ አንድ ወልድ ነው እንጂ ሁልጊዜ ንጽሕት ድንግል የምትሆን አምላክን የወለደች ማርያም ገብርኤልን ወንድ ሳላውቅ ይህ እንደምን ይሆንልኛል? ብትለው እርሱ መልሶ መንፈስ ቅዱስ ያድርብሻል፣ የአብ ኃይሉም ያጸናሻል፣ ካንቺ የሚወለደውም የባህር አምላክ ነው፣ የልዑል እግዚአብሔር ልጅ ይባላል አላት። ይህ ቃል እግዚአብሔር አብን በመልክ የሚመስለው በባህር